ሰላም ለእናንተ ይሆን። በአለም ዙሪያ ያላችሁ ሁላችሁም የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። እንግዲህ ዛሬ ከምንጸልይበት ስፍራ ወደ እናንተ ብቅ ብያለው። አብሬያችሁን ለመጸለይ ከእግዚአብሔር ቃል አንድ ስፍራ አነብና እንጸለያለን። ዮሐንስ ወንጌል ምዕራፍ 20 ከቁጥር 19 ጀምሮ እንደዚህ ይላል። ያን ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህንም ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ኢየሱስ ክርስቶስ ደቀ መዛሙርቱን ፈልጎ የመጣበት ሰዓት በዚህ ምዕራፍ ላይ ምሽት ነው። በምሽት ትተውት የሄዱትን በተያያዘ ጊዜ በተሰቀለ ጊዜ አብረው ያልነበሩትን ከጎኑ ያልቆሙትን ሸሽተውት ራሳቸውን ለማዳን ፈርተው ሸሽተውት የሄዱትን ደቀ መዛሙርቱን ፍለጋ መጣ። የመጣበት ሰዓት ምሽት ነው። እነሱ ደግሞ በዚህ ሰዓት እንደገና አይሁዶችን ፈርተው በአንድነት ተሰብስበው በሩን ዘግተው ቁጭ ብለዋል። ታዲያ አይሁዶችን ፈርተው በራቸውን ዘግተው በአንድነት ተሰብስበው ቁጭ ብለው ወደ ነበሩት ደቀ መዛሙርት ኢየሱስ ፍለጋ መጣ። የመጣበት አመጣጥ እጅግ የሚደንቅ ነው። እንደመጣ በሩን አላንኳኳ፣ ክፈቱልኝ አላላቸው። ምክንያቱም ኢየሱስ ወደ እነሱ እንደመጣ በሩን ቢያንኳኳ አይሁዶች ሊይዟቸው፣ ሊገሏቸው የመጡ መስሏቸው፣ አሁን ካሉበት ፍርሃት ይልቅ፣ አሁን ካሉበት ድንጋጤ፣ አሁን ካሉበት ጭንቀት ይልቅ የባሰ ፍርሃት ውስጥና ድንጋጤ ውስጥ ሊገቡ ይችሉ ነበር። ስለዚህ ኢየሱስ ክርስቶስ አንድ ነገር ነው ያደረገው። ኢየሱስ በተዘጋ በሩ ተዘግቶ ሳለ ሳይከፈት ተቆልፏል፣ ሳይከፈት በመካከላቸው ቆመ ይላል። መቆም ብታይ አይደለም። ሰላም ለእናንተ ይሁን አላቸው። ለፈሩት ለደነገጡት፣ ለተጨነቁ ደቀ መዛሙርት ሰላም ለእናንተ ይሁን አላቸው። በመካከላቸው ቆመ። የሚደንቅ ነው። በሩ ሳይከፈት ኢየሱስ በመካከላቸው ቆመ። በተዘጋ በር ውስጥ ኢየሱስ ገባ። ከአእምሮ በላይ በሆነ በአስደናቂ ተአምራት፣ ከዚህ በፊት አይተውት በማያውቁት ሰምተው በማያውቁት በመለኮታዊ ኃይል ኢየሱስ በመካከላቸው ቆመ። ከዛ ለፈሩት ለደነገጡት ለተጨነቁት ደቀ መዛሙርት ሰላም ለናንተ ይሁን አላቸው። ከዛ እንደዚህ አደረገ። የተወጋበትን እጆቹን ጎኑንም አሳያቸው ይላል። ምክንያቱም በመንፈስ እንዳይመስላቸው ጎኑን የተወጋው ጎኑን የተወጋውን እጆቹን አሳያቸው ይላል። በዚያን ሰዓት ጌታንም ባዩ ጊዜ ደስ አላቸው ይላል። ሃሌሉያ አመኑ። የተወጋውን እጆቹን ሲያዩ የተወጋውን ጎኑን ሲያዩ አመኑ። በዚያን ሰዓት ጌታን ባዩ ሰዓት ደስ አላቸው። ከደቂቃዎች በፊት እኮ አይሁዶችን ፈርተው ተጨንቀው ነው ያሉት። በከባድ ፍርሃት ውስጥ ተውጠው ነበር። በራቸውን ዘግተው ቁጭ ብለው ነበር። ቆዝመው ነበር። ግን የኢየሱስን የተወጋውን እጆቹን የተወጋውን ጎኑን ሲያዩ ኢየሱስ እንደሆነ እርግጠኛ ሲሆኑ ደስ አላቸው። ጌታን ባዩ ጊዜ ደስ አላቸው ይላል። ሃሌሉያ። ዛሬ ተጨንቃችሁ ላላችሁ መልእክት አለኝ። አያችሁ፣ ኢየሱስ ደቀ መዛሙርቱ ጋር የመጣበት ሰዓት አንደኛ ጊዜው ምሽት ነው። ምሽት ከባድ ወቅት ነው። ዛሬ ይህንን ሚዲያ ለምትከታተሉ መልእክት አለኝ። ነገር ለጨለመባችሁ፣ ግራ ለገባችሁ መሄጃ ላጣችሁ ተስፋ ለቆረጣችሁ ባላችሁበት ሁኔታ አንገት አቀርቅራችሁ ላላችሁ መልእክት አለኝ። ጊዜው ምሽት ለሆነባችሁ ፀሐይ ሆኖ ነገር ግን ነገር ከመክበዱ የተነሳ መሸብኝ መች ነው ሚነጋልኝ ለምትሉ እንዴት ነው መሆነው? እንዴት ነው ይህንን ጊዜ የማልፈው ለምትሉ መልእክት አለኝ። ጌታ በነገራችሁ ላይ ይመጣል። ምሽቱ ለእናንተ ነው የከበዳችሁ። አዎ፣ ባላችሁበት ሁኔታ ነው አዝናችሁ ያላችሁት። በደረሰባችሁ ነገር ነው፣ ግን ጌታ ይመጣል። ምሽት መጣ፣ ምሽታቸው ላይ ኢየሱስ መጣ። ምሽታችሁ ላይ ኢየሱስ ይመጣል። እኔ እየተናገርኩ ያለሁት ስለ ቀኑ ምሽት አይደለም፣ በተለያየ በደረሰባችሁ ነገር እያለፋችሁት ባለው በህይወት ጉዟችሁ በገጠማችሁ መከራ በገጠማችሁ ማዕበል በገጠማችሁ አሳዛኝ ጉዳይ ላይ እስከ መቼ ነው እዚህ ነገር ውስጥ የምቆየው መች ነው ሚነጋልኝ ለምትሉ መሽቷል እኮ የእኔ ጉዳይ አብቅቶለታል እኮ የእኔ ጉዳይ አክትሞለታል እኮ ለምትሉ መልእክት ኢየሱስ ይመጣል፣ ንጋትን ያደርጋል። ኢየሱስ ይመጣል፣ ያስቃችኋል በምሽታችሁ ላይ። ምሽታችሁ መደበቂያችሁ ሳይሆን መደነቂያችሁ ይሆናል። ምሽታችሁ አንገት መድፊያችሁ ሳይሆን ቀና ብላችሁ የምትሄዱበት ይሆናል። ኢየሱስ ሲመጣ ምሽታችሁ ማመስገኛችሁ ይሆናል። ምሽታችሁ መሳቂያችሁ ይሆናል። ምሽታችሁ እግዚአብሔርን ከፍ ማድረጊያችሁ ይሆናል። ጌታ የተባረከው። ሁለተኛ ሁለተኛ ኢየሱስ የመጣው ፈርተው ነው። ለምንድን ነው የፈሩት? ምክንያት አላቸው። አይሁዶችን ፈርተው ኢየሱስን የያዙ እጆች እኛንም አይለቁንም፣ ኢየሱስን የሰቀሉ እጆች እኛንም አይተውንም፣ ኢየሱስን የገደሉ እጆች እኛም ላይ ይበረታሉ ብለው ማስረጃን ይዘው ነው የፈሩት። አይሁዶችን ስለፈሩ አይደል? የሚለው በኢየሱስ ላይ ባደረሱት ነገር እኛም ላይ ያደርሳሉ በሚል ነው ፍርሃት ውስጥ የገቡት ማስረጃ ይዘው። ስለዚህ ዛሬ እነግራችኋለሁ፣ እጃችሁ ላይ በገባው ማስረጃ እየፈራችሁ ያላችሁ፣ ባያችሁት ነገር እየፈራችሁ ያላችሁ፣ በሰማችሁት ነገር እየፈራችሁ ያላችሁ፣ ምናልባት ከሕክምና የተለያየ መረጃ እጃችሁ ላይ ገብቶ ይሆን የፈራችሁት? ምናልባት መስሪያ ቤት ላይ የሰማችሁት ነገር ይሆን ያስፈራችሁ? ምናልባት የጊዜው የምታልፉበት የህይወት ውጣ ውረድ ይሆን ያስፈራችሁ? ምናልባት አካባቢያችሁ ላይ ያለው ጩኸት ይሆን ያስፈራችሁ? ብቻ ማስረጃ የያዛችሁበት ጉዳይ ከዚህ በኋላ አላልፎ፣ ከዚህ በኋላ የኔ ነገርም አበቃ፣ የኔ ህይወት እስከዚህ ነው ያላችሁበት ምዕራፍ፣ በሱ ምዕራፍ ላይ ኢየሱስ ይመጣል። ነገሮችን ይገለባብጣል። ነገሮችን ይቀይራል። ማስረጃውን ይቀይረዋል። እጃችሁ ላይ የደረሰውን ክፉ ማስረጃ ይቀይረዋል። ኢየሱስ ይመጣል። በደከማችሁበት ነገር ላይ ይመጣል። አዎ፣ እጃችሁ ላይ የገባው ማስረጃ ትክክል ሊሆን ይችላል። የሰማችሁት ነገር ትክክል ሊሆን ይችላል። ነገር ግን አንዱ ነት ነገራችኋለሁ እጃችሁ ላይ ካለው መረጃ በላይ ኢየሱስ ክርስቶስ በቤታችሁ አዲስ ነገርን አድርጎ ያስደንቃቸዋል። አዋጅን በአዋጅ ሽሮ ነገሮችን ገልብጦ እንደገና ወደ አዲሱ ምዕራፍ ያስገባቸዋል። ኢየሱስ ይመጣል። ኢየሱስ መጣ አይደል የሚለው ሶስተኛው ደግሞ አይሁዶችን ስለፈሩ በራቸው ዘግተው ነው የተቀመጡት። ምናልባት በሆነባችሁ ነገር በደረሰባችሁ ነገር ባያችሁት ነገር ደክማችሁ አቅቷችሁ ከአቅማችሁ በላይ ሆኖ ተስፋ ቆርጣችሁ እጅ ሰጥታችሁ በሮቻችሁን ዘግታችሁ ለመጸለይም አቅማታችሁ ለማምለክም አቅማታችሁ ከቅዱሳን ጋርም ህብረት ለማድረግ አቅም አታችሁ ሰብሰብ ብላችሁ ቤታችሁን ዘግታችሁ የተቀመጣችሁ ብትኖሩ ይሄ መልእክት ለእናንተ ነው። ኢየሱስ መጣ ይላል። በራቸውን ዘግተው ወዳሉት ኢየሱስ መጣ ይላል። አይሁዶችን ፈርተው ተጨንቀው በራቸውን ዘግተው ለተቀመጡት ለደቀ መዛሙርት ኢየሱስ መጣ ይላል። ኢየሱስ ይመጣል። ኢየሱስ በህይወታችሁ ላይ ይመጣል። ኢየሱስ በቤታችሁ ላይ ይመጣል። ኢየሱስ በነገራችሁ ላይ ይመጣል። ተስፋ አትቁረጡ። ያንቺ ነገር እንደገና ተስፋ አለው። ያንተ ነገር እንደገና ተስፋ አለው። ተስፋ እንደሌላቸው ፈጽሞ አትዘኑ። ኢየሱስ መጣ። ወደ ቤታችሁ፣ ወደ ጉዳያችሁ፣ ወደ ህይወታችሁ ኢየሱስ ይመጣል። አይሁዶችን ፈርተው ተሰብስበው በአንድነት ነው ያሉት። በመካከላቸው ቆመ ይላል ጌታን አዩት በመካከላቸው ቆመ አንዱን እልንገራችሁ በችግራችሁ ላይ እሱን ታዩታላችሁ በከበባችሁ ላይ እሱን ታዩታላችሁ በመከራችሁ ላይ እሱን ታዩታላችሁ ተአምራቱን ታያላችሁ ክንዱን ታያላችሁ አስደናቂ እጁን ታያላችሁ ራሱን ታያላችሁ የደረሰባችሁ ነገር ኢየሱስን እንድታዩበት ይሆናል ያስለቀሳችሁ ነገር ኢየሱስን እንድታዩበት ይሆናል። አንገት ያስደፋችሁ ጉዳይ ኢየሱስን የምታዩበት ይሆናል። አያችሁ፣ ደቀ መዛሙርቱ አይሁዶችን ፈርተው በራቸው ዘግተው ተሰብስበው ተቀምጠው ነው ኢየሱስ በመካከላቸው የቆመው። መካከላቸው ላይ ተገኘ። ሃሌሉያ! መካከላቸው ላይ የተቀመጡበት ቤት ውስጥ ተገኘ። የተሰበሰቡበት ቤት ውስጥ ተገኘ ወየው እያሉበት በነበረበት በነበሩበት ቤት ውስጥ ተገኘ። ወየው እያሉ በነበሩበት ቤት ውስጥ ተገኘ። በፈሩበት፣ በተጨነቁበት ቤት ውስጥ ተገኘ። ኢየሱስ በነገራችሁ መሀል ይገኛል። ኢየሱስ በአጣብቅኛችሁ ጉዳይ ላይ ጣልቃ ይገባል። ታዩት አላችሁ? በመከራችሁ መሀል ታዩት አላችሁ? በሕይወታችሁ ውስጥ ታዩት አላችሁ? በቤታችሁ ውስጥ ታዩት አላችሁ? ኢየሱስን አዩት። በመካከላቸው ቆመ ይላል ተገኘላቸው። በመካከላቸው ተገኘ። ኢየሱስ ይገኝላቸዋል። አሌሉያ! በርግጥ ኢየሱስ ይመጣል። ወደ ከበደባቸው ጉዳይ ይመጣል። ወደ ህይወታቸው ይመጣል። ወደ እናንተ ይመጣል። ወዲያውኑ ስለ ነሱ ሲል ስለ ሁላችንም ሲል የተወጋውን እጆቹን የተወጋውን ጎኑን አሳያቸው። ባሳያቸው ጊዜ ጌታን ባዩ ጊዜ ይላል ደስ አላቸው። ተጨንቀው የነበሩ አዝነው የነበሩ ፈርተው የነበሩ በራቸውን ዘግተው የነበሩ ደቀ መዛሙርት የኢየሱስን የተወጋውን እጅ ሲያዩ፣ የተወጋውን ጎኑን ሲያዩ፣ ጌታን ባዩ ጊዜ ደስ አላቸው። ጌታን ሲያዩ ፍርሃት ለቀቃቸው። ጌታን ሲያዩ ሀዘኑ ለቀቃቸው። ጌታን ሲያዩ ጭንቀቱ ለቀቃቸው። ደስተኛ ሆኑ፣ ደስ አላቸው። አሌሉያ ዛሬ በጌታ በኢየሱስ ስም ይህንን መልእክት የምትከታተሉ እህቶቼ፣ ወንድሞቼ በዓለም ዙሪያ ያላችሁ ቅዱሳኖች ሁላችሁ፣ ኢየሱስ በነገራችሁ ላይ ይመጣል። ኢየሱስ ባስጨነቃችሁ ጉዳይ ላይ ይመጣል። ኢየሱስ ባስፈራራችሁ ጉዳይ ላይ ይመጣል። ያኔ ጭንቀት ስፍራ ይለቃል። ያኔ ሐዘን ስፍራ ይለቃል። ያኔ ሕይወታችሁን የከበበ ግራ መጋባት ህይወታችሁን ይለቃል። ያኔ ህይወታችሁን ያጨለመ ተስፋ መቁረጥ ህይወታችሁን ለቆ ይሄዳል። ያኔ አንገት መድፋት ያበቃል። ያኔ ድንጋጤ ያበቃል። ኢየሱስ ሲመጣ፣ ኢየሱስን ጌታን ባዩ ጊዜ ደስ አላቸው። ፍርሃት ሄደ፣ ጭንቀት ሄደ፣ ሀዘን ከላያቸው ተገፈፈ። ዛሬ በኢየሱስ መልእክት አለኝ። ይህንን ሚዲያ ለምትከታተሉ ሁላችሁም ኢየሱስ ይመጣል። በየትኛውም ሁኔታ ውስጥ ሁኑ። በየትኛውም ሀዘን ውስጥ አአ የእኔማ መከራ በቃላት የሚገለጥ አይደለም ልትሉኝ ትችላላችሁ። ኢየሱስ ሲመጣ መግቢያ ያጣል። እኔማ አልፍበት መከራ ማንም አላለፈበትም ልትሉኝ ትችላላችሁ። ችግር የለውም። ኢየሱስ ሲመጣ እሱም ስፍራውን ይለቃል። በከባድ በጠለቀ ሀዘን ውስጥ ልትሆኑ ትችላላችሁ። ኢየሱስ ሲመጣ ሀዘን በደስታ ይቀየራል። በአስጨናቂ ሕመም ውስጥ ልትሆኑ ትችላላችሁ። ኢየሱስ ሲመጣ እንደገና ጤንነት ይሆናል። ኢየሱስ ይመጣል፣ ወደ ነገራችሁ፣ ወደ ጉዳያችሁ፣ ወደ ሕይወታችሁ ኢየሱስ ይመጣል። አሁንማ አቅም አጣው፣ ተንገዳገድኩ፣ እጄን በቃ ሰጠው ከዚህ በኋላ ተስፋ የለኝም ለምትሉ መልእክት አለኝ። ኢየሱስ ይመጣል፣ እንደገና ያለመልምሻል፣ ያለመልምሃል። ጌታ ሲመጣ፣ ኢየሱስ ሲመጣ ከፍርሃት ነፃ እንደወጡ ደስታን እንደተላበሱ ኢየሱስን ባዩ ጊዜ ፍርሃት ለቋቸው እንደሄደ ኢየሱስን ባዩ ጊዜ ደስታ ህይወታቸውን እንደተቆጣጠረ አሁን በቤታችሁ፣ በህይወታችሁ፣ በኑሯችሁ፣ በስራችሁ ላይ በተጨነቃችሁበት ጉዳይ ሁሉ ላይ ጌታ ይገኝላችሁ፣ ጌታ ይገኝላችሁ። ጌታ ይገኝላችሁ። በሱ መገኘት ማረፍ ይሁንላችሁ። በሱ መገኘት ማምለጥ ይሁንላችሁ። በሱ መገኘት መጽናናት ይሁንላችሁ። ታማችሁ ላለ በእርሱ ቁስል መፈወስ ይሁንላችሁ። በእርሱ ቁስል ነፃ መውጣት ይሁንላችሁ። በእርሱ ቁስል በኢየሱስም ተፈወሱ። ይህንን መልእክት እየተከታተላችሁ በብዙ ሰልፍ ውስጥ በብዙ መከራ ውስጥ ነው ያለሁት እያላችሁ ያላችሁ እህትና ወንድሞቼ በኢየሱስ መገኘት ከነበሩበት ሁኔታ ውስጥ ደቀ መዛሙርት እንደወጡ አሁን ከጌታ መገኘት የተነሳ ከገባችሁበት መውጣት ይሁንላችሁ። ከደከማችሁበት መበርታት ይሁንላችሁ። ካዘናችሁበት መጽናናት ይሁንላችሁ። ከወደቃችሁበት መነሳት ይሆንላችሁ። ፈጽሞ የጌታ መገኘት ልባችሁን ያበርታ። ፈጽሞ የጌታ መገኘት እንደገና ኃይላችሁን ያድስ። በራችሁን ዘግታችሁ ከማንም ሰው ጋር አልገናኝም፣ ከዚህ በኋላ ሰው የሚባል አያስፈልገኝም በቃ ቀጣይ ላላችሁ ደግሞ በሱ መገኘት እንደገና ልባችሁ ይጠገን። ልባችሁ የተሰበረባችሁ በሰው የተከዳችሁ ብቸኛ የሆናችሁ በራችሁን ዘግታችሁ ተስፋ ቆርጣችሁ የተቀመጣችሁ ደግሞ ካላችሁ በኢየሱስም በኢየሱስ መገኘት እንደገና ልባችሁ ይጠገን፣ እንደገና ልባችሁ ይነሳ፣ እንደገና ልባችሁ ይበርታ። እጃችሁን በእጁ ይዞ ካላችሁበት ያውጣችሁ። ኢየሱስ ይመጣል። ኢየሱስ ይመጣል። ከገባችሁበት፣ ያወጣችኋል። ከወደቃችሁበት፣ ያነሳችኋል። ካለቀሳችሁበት፣ ያጽናናችኋል። መልካምንም ያደርግላቸዋል። አባቶ እናመሰግናለን፣ ስለ ሰማን ተመስገን። ይህም መልእክት የተካፈሉ የተከታተሉ ሁሉ በጸጋህ ይባረኩ፣ በመንፈስህ ይደነቁ። ደስታ ከቤታቸው የራቃቸው ደስታ ወደ ቤታቸው ይግባ። ሐዘን ሕይወታቸውን የያዘ ከሐዘን ይላቀቁ። የደከሙ በመንፈስ ኃይል ይበርቱ። በሁሉ አቅጣጫ እንድትጎበኛቸው እንድታስባቸው በኢየሱስም ጸለይኩ። ስለሰማኸን ተመስገን። ተርፎ ያለው ጊዜ የተባረከ ይሁን በኢየሱስ ስም አሜን። ኢየሱስ መጣ። ዛሬም በነገሮቻችን ላይ ኢየሱስ ይመጣል ወደ ደቀ መዛሙርቱ ኢየሱስ እንደመጣ ኢየሱስ በህይወታችሁ ኢየሱስ በቤታችሁ ላይ በኃይል ይገኛል። ሀሌሉያ። እግዚአብሔር አምላክ ይባርካችሁ በነገር ሁሉ መከናወን እና ድልን ይስጣችሁ። እግዚአብሔር ሀገራችንን ኢትዮጵያ በሰላም በድል በከፍታ ይባርክልን። እጅግ በጣም እወዳቸዋለሁ። ተባረኩ።